እንዴት እንዴት እንደዛ አይነት ውሸት ታወሽኛለሽ? ይቅርታል በጣም ትገርሚ ሰው ነሽ። እኔ ፍቅርሽን በእጅሽ ለማስገባት ማስገባት ትገርሚያለሽ። እዩ በቃ ለማስገባት የከፈልሽው ዋጋ ፈጣሪ ሲረዳኝ አንተን የማፈቅረው ሰው አገባ አይደል ድጋሚ ማፍቀር አልፈልግም። ለም ቢባ የሚፈቀር ሰው የለማ። እንደዚህ በድፍረት መናገር አይከብድም ጋሌ? ይህ አበል ቦታ አንተ አንገት ላይ ነው፣ እኔ ጋ ምንም አይሰራ። ስለሰጠኝ ግን አመሰግናለሁ። አባዬ እባካህን ይቅርታ አድርግልኝ። እባካህን አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው አንተ በደል አይገባም ነበር። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን እባከን ይቅር በለኝ። ድጋሚ በጸጸት አለንጋ መገረፍ አልፈልግም። ዳንኤል ካባባ ይቅርታ ያስገኝለት ዘንድ ያልከፈለው መስዋዕትነት አልነበረም። ቲና ግን ነገሩን አፈራረሰችው በስከ መጨረሻም ለዳኔ ፊታቸውን ዞሩበት። እያንዳንዱ እስካሁን የሰራቸውን በደሎችም ፊት ለፊት አጋለጡ። ማለትም ኤደን ባለችበት ፊት ለፊታቸው ከቲና ጋር ይማግጡ እንደነበረም እውነታውን ተናገሩ። ይህኔ ኤደን በቃ ከዳኒ ጋር ያለኝ ፍቅር ግንኙነት እዚህ ላይ ማቆም አለበት በማለት ዳኒ ጋራም የመጨረሻ ውሳኔዋን ወስናለች። ማለትም ተለያይተዋል። ከእንግዲህ በኋላ ዳኒን ዓይንህ ላፍር ብለዋለች። እርሱ በየሄደችበት እየተከተለ እባክሽን ኤደን አንድ ጊዜ የተሰራ ስህተት ሁለተኛል ደግሞ ይቅርታ አድርግልኝ እያለ ኤደን ፊቷን ለይቅርታ እንድትመልስ ቢለምናትም በፍጹም ወይ ፍንክች ብለዋለች። ርምስምሳቸው የወጣው የነ ካሌ ቤተሰብ ዛሬ ላይ ዳኒም የነ አባባን ቤት ተሰናብቶ ሻንጣውን ጠቅልሎ እንዲወጣ ተደርጓል። እስካሁን ለበደርኩት ሁሉ ይቅርታ እንድታደርግልኝ እባክህን አባዬ። በእርግጥ እኔ ይቅርታ የሚገባ ሰው አልነበርኩም፣ ነገር ግን እባክህን አባዬ እያለም ጉልበቱ ላይ ተንበርክኮ ለመነው። አባዬ ግን ፊቱንም ሊመልስለት አልፈለገም። እስከ መጨረሻም ሻንጣውን ጠቅሎ ለመውጣት ተገዷል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 46 ምን አዲስ ነገር አለ? በባለፈው ክፍል እንደተመለከትነው የቲና ነገረኝነት ብዙ ሚስጥሮችን እንዲወጡ ሆነዋል። ባየ የትኛውን ደግነት ሽን ላወሳልሽ ትፈልጋለሽ? በወጥ እላይ ላይ የደፋሽብኝ ወይስ ከአናቴ ላይ ውሃ ስ ደግሞ ዳኒ ጋራ ፊት የስትማግጭ የነበረውን በማለት ሲናገሩ ይህኔ ኤደንም ሆነ ዳኒ በጣም ይደነግጣሉ። ኤደን እዛ ቤት መቆየት አልፈለገችም። ወደውኑ እየሮጠች ወደ ቤት ልትወጣ ስትል አባዬ ተከተሏት እባክሽን ኤደን፣ ስሜታዊ ሁኜ የማይሆን ስተሰራው መሰለኝ። እባክሽን ቆይ እያሉ ለመኗት ኤደን ግን አባዬ ይቅርታ እንደዚህ ባትለምነኝ መልካም ነው። አሁን ወደ መጣውበት መመለስ አለብኝ፣ በማለት እህታቸው ትሄዳለች። ይህኔ ዳንኤል የሚጨብጠው እያጣል የሚያደርገውም ግራ ገባው። ትሁትን በጣም አስመሳይና ክፉ ሴት ነሽ፣ ዚህን ያክል ለረጅም ሰዓት እንዴት ማስመሰሉን ቻልሽበት? እኔ ግን ስቀርብሽ እንደህት ነበረ፣ አንቺ ግን በፍጹም ለካ እየከዳሽኝና ብዙ ነገሮችን እያስመሰልሽ ነበር፣ በማለትም ይናገራታል። ቁጥም ያንተን ብልግና ለደበቅኩኝ ሌላ ምን ስተሰራ ሁኝ አርፈ ብትቀመጥ ይሻላል በማለት ጥሩ ነገር አልመለሰችለትም ነበረ። ታዲያ እርስ በርሳቸው ትርምስ ምሳቸው የወጣው የነ ካሌብ ቤተሰብ ቤታቸውም ጭር ብሏል። ካሌብ ሲመጣ አባይም እንደዚሁ ቤት አልነበረም። ዳኒም ወደ ውጭ ኤደንን ለመማልድ ሲል አብሮ ተከትሎ ወጥቷል። ችን ምን ሆኖ ነው ጭር ያለው? ዳኒም ሆነ እነ አባባይ የት አሉ? ኤደንስ የት ሄደች? በማለትም ይጠይቃል። ይህኔ የሆነ ችግር እንደተፈጠረም ትሁት ትነግረዋለች። አባዬ እኮ ዳኒና ቲና ሲማግጡበት የነበረውን ታሪክ ነግሯቸው፣ ይኸው ኤደን አልፈልግህም ብላ ትታው ሄደች በማለትም ለካሌብ ነገረችው። ካሌብ ይህኔ እንዴት ሊሆን ቻለ እንዴት ስተናገረ በማለት ጥያቄውን አነሳ። ይህኔ አባዬ ያዎቹው ቲና ነካክታ ነው እንጂ ወደዚህ የገፋፋቸው በማለትም ነገረችው። ኤደንም አሁን ላይ በዳኔ በጣም ፊቱን ዙራበታለች እና እርሱ ግን እየተከተለ ሲለምናት ጹም ዓይኔ እንዳላይህ ሁለተኛ እንደዚ አይነት ጥያቄ የምንዳታነሳብኝ እንዲህ አይነት ወራዳና ልክስክስ ወንድ ነበር ኮይ። ለማንኛውም በጊዜ ማወቂ በጅቶኛል። አንተን መጥፎ ባህሪ ሳላውቅ ወደ ህይወት ብገባ ኑሮ አልቆልኝ ነበረ። ዛሬ ላይ ስላወቅኩ ግን በጣም ደስ ብሎኛል በማለት ፈጣሪዋን አመሰገነች። ሌላኛው እንግዲህ አባባም ቢሆን ኤደን ፊቷን እንድታዞር ወይም ከዳኒ ጋር እያላትን ቅሬታም ፈታ አብረው መኖር እንዳለባቸው ነግረዋታል። ኤደን ግን አባዬ ስለ ዳኒ የምታወራኝ ከሆነ እንደውም እዚህ ባልቆይ ደስ ይለኛል በማለት ከቡና ቤት እንኳን ተነስታ ለመሄድ እየተገደደች ነው። ማለትም ከዚህ በኋላ ይቅርታ ልብ እንደሌላትም ፈጽሞ የፈረመችም ትመስላለች። ይና ግን የሰራችውን ከሰራች በኋላ የልብ ልብ ሳይሰማት አይቀርም እንግዲህ ወደ ቀድሞ ማንነታችን ተመልሰናልና እኔ እናንተ ፍቅራችን አድሰን ወደፊት ጉዟችንን አብረን ማጠናከር ይኖርብናል። የጀመርናቸውን ስራዎችም እናስቀጥል በማለት ለዳን ነገረችው። ወይም ኤደንን የመሰለች ልጅ ማጣት የማልፈልጋት ልጅ ነበረች። ግን በአንቺ ምክንያት ይኸው ህይወት የሁሉ ተተረማምሰ በማለትም በቲና በጣም እያዘንባት እና በድርጊቷም እየተበሳጭባት ነበር። ሌላኛው እንግዲህ ትሁት ዛሬ ላይ ያፈቀረችው ሰው ሌላ እንደሆነ መመልከት ችለናል። እንግዲህ ከዚህ በፊት ጥርጣሬያችን ያደረግነው ከአሌብ ላይ ሲሆን ኤደንም በበኩሏ ሁለታቸውን ለማቀራረብ ጥረት እያደረገች ነበረ። ለካሌብም ሆነ ለትሁት አንዳንድ ነገር እየተናገረች በሁለታቸው መካከል ፍቅር እንዲፈጠር ያላደረገችው ጥረት የለም። ሆኖም ግን ዛሬ ትሁት ያፈቀረችው ጌች ይባላል አብሮኝ የተማረ ነበረ ሆኖም ክፍለ ሀገር ይገኛል በማለት ነግራታለች። በህቷ በኩልም ለምናት መጭም እያለች ስልክ ደውላባታለች። ቤተሰቦቿ ስለ ትውት ፍላጎትም ገልጿል። ማለትም ትውት ወደ ነበረችበት ሀገር ተመልሳ የራሷን ትዳር መስርታ እንድትኖር ካላቸው ፍላጎት የተነሳም በሷ ላይ ና ወደ ሀገሯ እንድትመለስም ለማድረግ እየሞከሩ ነው። ታዲያ ዛሬ ላይ ግን የሰማችው እጅግ በጣም አስደንጋጭ የሆነ ነገርም ሰምታለች። እርሱም እንግዲህ ምንድን ነው የሚባለው ፍቅረኛዋ አሁን እንዳገባ ሰምታለች። ሆኖም በዚህ ምክንያት በጣም ለከፍተኛ ድብርት ተዳርጋለች። እንግዲህ ለኤደን ስትነግራት እኔ ያፈቀርኩት ሰው ጌችው ይባላል በማለት በነገረች ሳት ኤደን ለምን ግን አሾፍሽብኝ? እንዴት ሱነታውን አልነገርሽኝ? ለካም እንደዚህ ሰው ሁሉ ልብ አይገኝም ማለት ነው። እኔ ኮ ሁለታችሁን ለማቀራረብ ያላደረግኩት ነገር የለም። ለካም አንቺ ሌላ ነው ፍቅረኛሽ በማለት ተቀይማታለች። ት በበኩሏ ባክሽን ኤደን ይቅርት አድርግልኝ ዞሮ ዞሮ ከካሌብ ጋራ ያለንን ጥምረት እንዲጠናከር ማድረግሽ አሁን ከጌቾ ጋራ እንዳደረግሽ ቆጥረዋለሁ በማለት ነግራታለች። ከክፍለ ሀገር ተደውሎ በተነገራት ነገር እጅግ በጣም ከፍቷት ነበረ። ደብሯት ወደ ቤት የተመለሰችው አባይ ምን ሆነች ነው በማለት ጠይቀዋታል። ታዲያ ጌች የሚባለው ፍቅረኛዋ እንደከዳትና አሁን ሌላ ትዳር እንደያዘም ነግራቸዋለች። አትሰብ ልጅ እኔ ድል አድርጌ ለሌላ ባል አደርሻለሁ። ምንም ነገር አያሳስብች። እያሉም እንግዲህ ወደፊት ትሁትን እንደልጃቸው በጣም ጥሩ ድግስ ደግሰው እንደሚድሯትም ቃል እንደገቡላት መመልከት ችለናል። ም ለፍቅረኛሽ ስጭው በማለት የብር ሐብል እንዳበረከትላት ሁላችንም የምናውቀው ነገር ነው። ዛሬ ላይ ትሁት ይህ ሐብል ከአንተ አንገት ላይ ነው የሚያምርብህ፣ ይኸው መልስና ውሰድ በማለት ሐብሉን መልሰዋለች። ካሌብም ለምን ትመልሸዋለሽ ስጦታ እኮ አይመለስም በማለት እየጠየቃት ነበረ እርሷም ያው ለፍቅረኛ ስጩ ነበረ ፍቅረኛ ደግሞ አግብቷል ከዚህ በኋላ ከሱ ጋር ምንም አይነት ህይወት የለኝም እና ሌላ ስታፍቅሪ አስጭውም እንዴ ብሏታል አይ የሚፈቀር ወንድ ሲኖር እኮ ነው በማለት በጣም እንደ ከፋትና ሆድ እንደ ባሳትም ገልጻለታለች እንዲህ ብሎ በድፍረት መናገር ግን አይከብድም እያለም ሲጠይቃት ነበር ህይወት እንግዲህ በፍቅር ጉዳይ ተስፋ እንደቆረጠችም መመልክ ይችለናል። ሌላኛው አሁን ዳኒ ምንም ማድረግ የማይችልበት ደረጃ ስለደረሰና ኤደንን የመሰለች ልጅ ማጣት እጅግ በጣም ልቡን ሰብሮታል። ዛሬ ላይ ቴና ግን አንድ እኩል ሆነን እንግዲህ ሁለታችንም ጠላቶቻችን ድል እናደርግ በማለት ለዳኒ ነግረዋለች። ዳኒ ግን በአንቺ ምክንያት ህይወት የተዘበራረቀ እንጂ ምንም ያገኘው ትርፍ የለም ከአንቺ መጠጋቴ ብዙ ነገር አሳጥቶኛል፣ በማለት እሷን ማፍቀሩ ለጸጸትም ዳርጎታል። ታዲያ በስተ መጨረሻም ሻንጣውን ጠቅሎ ሊወጣ ሲል ጠላቶቻችን በመሸነፍ አይደለም ድል የምናደርገው፣ ቁንስ ዚሁ ቆይና አብረን የምናደርገውን እናደርጋለን፣ እባክ ዳን አትሄድ፣ እያለች ጠየቀችው። ዳኒ ግን ከእንግዲህ በኋላ ሕይወቴ ተበለሻሽቷል፣ ምስቅልቅል ብሏል። እዚህ ቤትስ በምን ሞራል እኖራለሁ? በማለት ሻንጣውን ጥቅሎ ጉዞ ይጀምራል። ነገር ግን አንድ ነገር ትውስ ሲለው አባዬን ይቅርታ መጠየቅ እንዳለበትም ያስባል። መልሶ እግራቸው ስር ተደፍቶ አባዬ፣ እባከን ይቅርታ አድርግልኝ፣ ያአሁኑ ይቅርታ የሚገባኝ ሰው አይደለውም፣ ግን አንዴ ነገሮቹ ሆነዋል እና ለጥፋት ይቅርበለኝ የትም ቦታ ብሄድ አንተ ቂም ይዘህብኝ የሚሆን ነገር አይደለም አባዬ አባቴን አስከፍቻለሁኝና፣ በጣም ይቅር በልኝ ያለም እየተማጸናቸው ነበረ። አባባ ግን ምንም አይነት ምላሽ ለመስጠትን ፍቃደኞች አይደሉ። በስከ መጨረሻም ግራ ቀኝ ተመልክቶ የነ ካለምን ቤት ተሰናብቶ ወጥቷል። ጥዳኔ ለይቅርታ በጣም ቅርብ ልባለው ችን ላለመጉዳትም ሲል ሲጠነቀቅ ኖሯል። ቲና አባባ ላይ ብዙ ነገር ለማድረግ ስታስብ እሱ ግን እየተከላከለ ነበረ። ዛሬ ላይ ታዲያ ይህ ነገር ስለደረሰበት እጅግ በጣም የሚያሳዝን ነገር ነው። ማለት ግን ዳኔም ቢሆን ትክክል ሰርቷል ማለት አይደለም። የትዳሯን ሴት የግል ጉዳዩን ለማሳካት ሲል የማይሆን ስህተት ውስጥ ገብቷል። ያ ስህተቱ ዛሬ ላይ ዋጋ አስከፍሎታል። የሚወዳትን ኤደንን አሳጥቶታል። ንካሌቭም ሆነ በና አባባ ፊትም ይኸው መጠላትን አስከትሎበታል። ለማንኛውም በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን? ኤደን እና ዳኒ ይታረቁ ይሆን? የነካሌ ቤተሰብ ወደ ሰላሙ ይመለሳል? እስኪ አብረን የምንከታተለው ይሆናል። ዛሬ ትሁት ድራማ ክፍል አርባ ስድስት ይህንን ይመስል ነበረ። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም ጊዜ የሆንላችሁ እያልኩ ለቻናል የአዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ